ዘጠኝ ምዕራፍ 194 ቁጥር ላይ መንፈሳቸውን ታወጣለህ ይሞታሉ፣ ወደ አፈራቸው ይመለሳሉ ይላል። ኢዮብ ምዕራፍ 34 ቁጥር 15 ላይ መንፈሱን ወደ ራሱ ሲሰበስብ ስጋ ለባሽ ሁሉ ወደ አፈር ይመለሳል ለሚለው ስለዚህ፣ አንደኛ ሳሚል ምዕራፍ 2 ቁጥር 6 ላይ ያህዌ ያሞታል፣ ሕያው ያደርጋላል፣ ወደ መቃብር ያወርዳል፣ ያወጣላል። እዚህ ሞታ ላይ ያሞታል ለሚለው የገባው ቃል መሚት ነው። የሚለው አማርኛ ይገላል ብሎ ነው የሚያስቀምጠው። በዕብራይስጡ ደግሞ መሚት ይለዋል። መሚት ማለት ያሞታል ማለት ነው። ከዛ በኋላ ደግሞ ሕያው ያደርጋላል ዘዳግም 32፣ 39 ላይም እንደዛው እኔ ያሞታለሁ እኔ ያው ያደርጋለሁ እያለ ይናገራል። የሚጠቀምበት አሁንም ቃል መሚት የሚለውን ቃል ነው የሚጠቀመው። ስለዚህ ይሄን ይመስላል። እንደው ባጭሩ ተዛከላሁ ሙስተስ አፈር ነህ፣ እና ወደ አፈር ትመለሳለህ። እንስሳትም አፈር ናቸው፣ ይኖራሉ፣ ይሞታሉ ማለት ነገር ቦታንስ፣ እሺ፣ እሺ፣ እሺ ሙስተስ እሺ እያሱ ሰላም ነው። ሰላም ይመስገን ናቸው። ሰላም ነው። አ ጥያቄ ጠይቄ የነበርን ናቅታች የተሰጠኝ የተለያየ መልስ ስለሆነ እዚህ ካላችሁ ደግሞ መልስ ካላችሁ ወይ ደግሞ እናንተ መልስ እንደተግረው ይፈልግ ነበረ። ጥያቄው ምን ነበረ? በእናንተ ከነቢዩ ኢሳ እና ከነቢዩ መሀመድ ማን ይበልጣል? በምን ኦንቶሎጂካል ወይስ ሜታ ፊዚካል? በሁለቱም። ኦንቶሎጂካል ደግሞ ሁሉም እኩል ናቸው። እንዴት እኮ እሱ ነገር አስደንዳኛ ኦንቶሎጂካሊም፣ ሁሉም ሰው ሁሉም ሰው ናቸው። ሁሉም ሰው ናቸው አይደል? ከሰው በሰውነት የሚበላልጥ ነገር አለ ካንተኛ አው አው ኦንቶሎጂካሊ አንድ ናቸው። ሁሉም ሰው ናቸው። አደምም ሰው ነው። ረሰላለ ሰላም ሰላም ነው። ኢሳይሁ ምሪ ማለ ሰው ነው። ኦንቶሎጂካሊ መላክም አይደለም አምላክም አይደለም፣ ግልጽ ነው። አይበላለፉ ማለት ነው ኦንቶሎጂካሊ። ሜታፋኒክ ያን ውስጥ እንደ አገልጋይ እንደ ነቢያት ስለ አገልግሎታቸው ይያወራል። ኦንቶሎጂካሊ ሊያይ ነውበያዙት ንት ነው በያዙት ዲስፔንሴሽን ነው እንጂ ደል ከነሱ አይደለም። ከነሱ ከራሳቸው ሳይሆን የሚመጣው ነገር አላ ከፊሉ ነቢ በከፊሉ ነበና አብልጧል። ያበለጠው በምንድነው በጸጋ ነው፣ በፈድል ነው ያበለጠው እንጂ በሜታፊዚካሊም ኦንቶሎጂካሊም አይበላለጡም። ነቢያቶቹ ግን ፈንክሽናል በሆኑ ነገር ሊበላለጡ ይችላሉ፣ ባላቸው ጸጋ ማለ ረሱ ሰለም የመጨረሻ ነቢ የነቢያት መደምደሚያ ስለሆኑ ያላቸው የደረጃ ልዩነት አለ። በተረፈ ኦንቶሎጂ እሺ የደረጃ ሊመታቸው ማለት ምንድን? ለምሳሌ አሁን እኔ ማለት እንደም ያናቸው ከሳቸው በኋላ የሚመጣ ነብይ የለም። ኢሳይ ብኑ መሪም አለ ሰላም ወደፊት ሲመጣም በመጨረሻው ዘመን እኮ ኢሳይ ይመጣል አይደል? አ የሚመጣው ለምንድን ነው እኮ ለምንድን ነው የሚመጣው? አንደኛ የሚመጣበት ምክንያት ምንድን ነው? ጥያቄዎች ልጠይቅልህ ወደ መልስ ትነግረኛለህ አይደል? መበላለጣቸው ላይ ነው የጠየቀ መበላለጣቸው ላይ ያለው ነገር ነገር። ስለዚህ እኩልናቸው እያልከኝ ነው ማለት ነው አይደል? ወይስ ነብዩ ሙሀመድ የመጨረሻው ነብይ ስለሆኑ ይበልጣሉ እያልከኝ ነው? በደረጃ ይበልጣሉ። እንደምን አይደረጃ የሚለያየው ነብዩ መሐመድ የሚረብሽው እያደረጋችሁ ነው ይመስለኛል ሜሪ ለምሳሌ የመጨረሻው ነቢይ በመሆናቸው ነው ይበልጣል ያልከኝ። ጸጋቸው ያስፈልገ የመጨረሻ መሆናቸው ነው ልንገራ። በሱረቱ ለአህዛብ ምዕራፍ ሰላሳ ሶስት ቁጥር አርባ ላይ ሙሐመድ ከወንዶች ልጆቻችሁ የአንድም ሰው አባት አይደለም ነገር ግን የአላህ መልእክተኛና የነቢያት መደምደሚያ ነው ይላል። መደምደሚያ ለሚለው ይገባው ቃል ሂታም በሚል መጥተዋል። ካተን በሚላል መቋጫ ማጠናቀቂያ፣ መደምደሚያ ማለት ነው። ራሱ ረሱ ስላ ሰለም በአዲስ ላይ ምንድን ያሉት በእርግጥ መልእክተኛነትና ነቢይነት ተዘግተዋል ከእኔ በኋላ መልእክተኛም ነቢይም አይመጣም፣ አሉ ሲናገሩ ማለት ነው። ኢማም በኋሪ ላይ መጽሐፍ ሀምሳ አራት ላይም በተመሳሳይ የመጨረሻ ሰዓት አትቆምም፣ ሰላሳ የሚያክሉ ደጃሎች ይመጣሉ፣ እኔ ያላህ መልእክተኛ ነኝ ብለው ቢናገሩ እ ያሉ ከዛ በኋላ ከእኔ በኋላ ግን ነቢይም መልእክተኛም አይመጣም ብለዋል። ታዲያ እንደዛ ከሆነ ኢሳይሁን ሬማ ላይ ሰላም ምንድን ነው ብለን ስንል ኢሳ ብኑ መርየም አለ ሰላም ሱረቱ ማይዳ ምዕራፍ 5 ቁጥር 75 ላይ የመርየም ልጅ አልመሲ ከበፊቱ መልእክተኞች በእርግጥ ያለፉ የሆኑ መልእክተኛ እንጂ ሌላ አይደለም። እና ታዲያ ምንድን ነው ስንል ረሱ ሰለላ ሰለም ናሉ የመርየም ልጅ ኢሳ በመካከላችሁ በሚወርድ ጊዜ እንዴት ትሆናላችሁ? እርሱ ሰዎችን በቁርአን ይፈርዳል እንጂ በእንጅል አይፈርድም። ማለት በማን ይፈርዳል? አሁን እዚህ ጋር ከመሳለ ይታየ። አዎ በቁርአን ይፈርዳል። በእንጅል ለምን አይፈርድም? ሰምቶ ፈራጅ ሰ በፈራጅ ካራክተር መስለ ይመጣ ነው። ፈራጅ ማለት ምን ማለት ነው የሚለው እንመጣበታለን። ግን መጀመሪያ በቁርአን ይፈርዳል እንጂ በኢንጂል አይፈርድም ብለዋል። ለምን እንደዛ አስቀመጡ? በመጨረሻ ጊዜ ሲመጣ ለመፈርድ ስለሚመጣ ነው። የተለየ ትርጉራል በማንስር ነው የሚመጣው። ሲመጣ ሸሪያው በማሸሪያ ስር ነው የሚሆነው የሚፈርደው። አንተ ንገረኝ። ሪያ ስር ነው ማለት ነው እና ስላ ስለምንቆይ ማለት ይከታል። መፍረድ ማለት ማለት ነው የሚሆን አስረዳሃለሁ። መጀመሪያ እንትኑ ነው በረሱ ስላ ላ ስለም ሲመጣ ነብይ አይደለም የሚሆነው መለተኛ አይደለም የሚሆነው በረሱ ስላ ላ ስለም ሸሪያ ለአርባ ዓመት ያክል ይበይናል ወይም ይፈርዳል። ገብተዋል። በእሳቸው ስር ነው ያለው፣ የሳቸው ተከታዩ ነው የሚመጣው። ለምሳሌ በረሱ ስላ ላ ስለም አሉ፣ በመካከላችሁ የመሬም ልጅ በወረደ ጊዜ ምን ታደርጋላችሁ አሉ። ከዛ በኋላ ምን አሉ? በጌታ በተባረከው ታላ መጽሐፍና በመለተኛው በነብያችሁ ፈለግ ይመራቸዋላል። ስለዚህ በቁርአንና በሐዲስ ነው የሚመራው እሱ ሲመጣ ማለት ነው፣ ምሪት ነው የሚሰጠው ማለት ነው። ረሱላ ስለም ምን አሉ? የመርየም ልጅ ኢሳ በመካከላቸው ወርደው በፍትህ እስኪፈርድ ድረስ ሰዓቲቱ አትቆሙም ብለው ነገረውናል። አሁን መፍረድ የሚለውን አስለባ ወደዚህ ከመሄዳችን በፊት አሁን የስክሩ ማለት በእናንተ ነብይ ኢሳ የት ነው ያለው? ሰማይ ላይ ነው ያለው። ሰማይ ላይ ያለው ነብይ መሐመድ የት ነው ያሉት? አፈር ላይ ነው ያሉት። በአካል አፈር ላይ ነው ያሉት፣ መንፈሳቸው ደግሞ ሰማይ ላይ ነው ያለው። መንፈሳቸው ማለት እንደ ማንኛውም ሰው ነው ወይስ እንደ ማንኛውም ሰው መንፈሳቸው ሩሃቸው ሰማይ ላይ ነው ያለው። አካላቸው ደግሞ እንደ ማንኛውም ሰው አሁን ዜጋ ካየ ነው። በመጨረሻው ዘመን እንደሚመጣው የሚመጣው በነቢይ መሐመድ ስሩ ነው እያልከኝ ነው። የእሳቸውን ሸሪያ ማለት በምድር ላይ ያሉ ደንግጓቸው የሄዱ ስርአቶች ነው በሰጣቸው ሸሪያ ነው እንትን የሚመጣው ሲመጣ ነብይም መልክተኛም አይሆንም። ደፋን መልክተኛም ነብይም አይደለም። የሚሆነው መልክተኛና ነብይነት በረሱላህ ሰለላሁ ዐለይሂ ወሰለም ተዘግቷል። ስለዚህ ሲመጣ በምንድነው? ድን ነው የሚበይ ነው ከተባለ በቁርአና በሀዲስ ነው የሚበይ ነው ማለት ነው የሚፈርደው ማለት ነው መፍረድ ማለት የሚለውን ለላ ተላብራራ ለእና መልሳለው። ከዛ ፊት ደግሞ እንደገና በእኔ እይታ ለምሳሌ ሊገረ አሁን ለምሳሌ እኔ ሁለቱን አንዛ ዘር ብትለኝ እንደ ሃይማኖተኛ ሰው ሳይሆን እንደ ገለልተኛ ሰው ወይ ደግሞ ነገሮችን አይቶ ይሆን አስተያየት መስጠት እንደሚችል ሰው አስተያየት ስትካልከኝ ለምሳሌ አንደኛ ሞቴን አላየና ሞቴን አልቀምጠም፣ እንመጣበታለን። ዳይኮቶማጅ አታደርጋቸዋ አንድ ነገር ላይ ወይ አይደለም። አንዴ አንዴ ተረጋጋ። ሀሳብን ስለገባኝ ነው ምን ወይ እንጂ መጀመሪያ አንድ ሲመለስ ወደ አንድ ወደ አንድ አትበላ ማለት ምንድነው? ማምነት እኮ ነው የያዝከው አንድ ቦታ ላይ አንድ እንጨርስና ወደሌላ ነገር እንሄዳለን። አሁን ሶስት ነገር ተረጋጋ እና ካልተረጋጋ እና ማቆም ይቻላል። ተረጋግተን ማለት ነው። ኧረ ተረጋጋ ወንድሜ፣ ግዴታ አይደለም እኮ መጠየቅ እኮ ነው። እንትን ይበኛል። አንድ ጥያቄ ሳልመልስ ወዲያው አትደራርብ ለማለት ፈልጌ ነው። አሁን ስለመሞት ስለምታ አንድ የመጀመሪያ ጥያቄ ጠየቀኝ። ምንድን ነው ያልከው? ሲመጣ አይመስልህም አለ እኮ የሚያዳምጥ ሰው አለ ከስር። ዝም ብለህ አፋፊ መትሬን ከሆነ ዋጋ የለውም። ገባ መጀመሪያ ምን ጥያቄ ጠየቅ? ቆይ እንጂ አንዴ ላውራ። በቃሽ እንትን በለ። ካልተረጋጋ ሌላ ሰው አስገቡ። ሁኔታ አታርጓቸው ስለሚሉት ጥያቄ ጠይቀኛል። ያኛው ጥያቄ ሳያልቅ ወደ ሌላ ነገር ትሄዳለ አውቶማቲካሊ ተመለሰልኝም አትለኝም። ስለዚህ እንደ ብዬ አውቃለሁ እራሱ መመለሱና አለመመለሱ። እያሱ ተረጋጋ እንጂ ምን ናያል? ወንድምቄ ጥያቄ ምንድን ነው ታሳውሰዋል። የመጀመሪያ የጠየቀኝ ምንድን ነው? እያሱ መጀመሪያ ላይ የጠየቀኝ ምን ነበር እኮ? መለስልን ገር ያስ ሀሳብ ቁራን ታለኛ ሱ ነው ይመጣውስ በኋላ የሚመጣ ነቢይ የለም፣ የሚወርድ መጽሐፍ የለም፣ የሚላክ መልእክተኛ የለም ስልህ ስለ ኢየሱስ አልከኝ። ኢየሱስ ወይም ኢሳ የሚባል ነገር ይመጣል አለ። ሲመጣ የሚመጣው ነቢይ ወይም መልእክተኛ ለመሆን ሳይሆን በረሱል ስለ ላ ሰለም ሸሪያ ለመበየን ነው፣ ለመፍረድ ነው የሚመጣው ብዬ አልኩ። አሁን እሱ ጋር ያለ ነው ገብቷል። እሱ ፖይንት ላይ ስናወራ መፍረድ ምንድን ነው ብለህ ጥያቄ ያቀረብክልኝ፣ ቆይ እንመጣበታለን። መፍረድ የሚባለው ነገር እንመጣበታለን አልኩ። አሁን ልክ መፍረድ የሚባለው ነገር ልተነተን ስል ደግሞ ቶሎ ብለህ ደግሞ እሱ ሳይሞት ቀረ ረሱል ሰብ ሞተዋል የሚል ነገር አመጣ። እሱን ደግሞ አመለስልህ አለው፣ ግን መጀመሪያ አንተ መጠይቀውን ጥያቄ ካልመለስኩልህ ወዲያ ወዲያው የምትደራረብ ከሆነ ሚስአንደርስታንዲንግ ይፈጠራል። ይህ ምን ይባላል? ኮሚኒኬት ይባላል። የተግባቦት በጣም አስቸጋሪ ነው። አንተ ጋር ማውራት ታች ምን አለመሰላችሁ፣ በመካከላችሁ በፍትህ እስኪወርድ ድረስ ይላል ይፈርዳላል። ኢሳይ ብኑ መርየም አለ ሰላም በእኛ በእስላም መሲ ነው። መሲ ደግሞ ሁለት ነገር አይሁዶች የሚጠብቁት ነብይና ንጉስ ነው ብለው ነው የሚጠብቁት፣ ወይም የሚፈርድ ነው ብለው የሚጠብቁት። ነብይነቱ ተልእኮውን ኦልሬዲ ጨርሷል። አሁን የሚቀረው የነበረው ነገር ምንድነው? መበየን ነበረ። ፍርድን ይጠብቁ ነበር አይሁዶች። ስለዚህ ኢሳይ ብኑ መርየም አለ ሰላም ሲመጣ በረሰላ ሰለም ሸሪያ ባለ ሸሪያ ይፈርዳል መፍረድ ማለት ምን ማለት ነው ሲባል፣ ልክ በሱረቱ አንባያ ምዕራፍ 21 ቁጥር 79 ላይ ስትመለከቱት ለሱለይማን ትክክለኛ ፍርድ አሳወቅነው ለሁሉ ፍርድና እውቀትን ሰጠናቸዋል። ስለዚህ ነቢያቶቹ ምን ያደርጉ ነበረ? ዳውድና ሱለይማን ይፈርዱ ነበር። ለምሳሌ ሁለተኛ ነገስት ምዕራፍ 8 ቁጥር 15 ላይ ዳዊትም በእስራኤል ሁሉ ላይ ነገሰ፣ ዳዊትም ለህዝቡ ሁሉ ፍርድና ጽድቅን አደረገላቸው ይላል። አንደኛ ነገስ ምዕራፍ 3 ቁጥር 28 ላይ ንጉሱም የፈረደው ፍርድ እስራኤል ሁሉ ሰሙ፣ ፍርድን ለማድረግና የአምላክን ጥበብ እንደነበረበት አይተዋልና ንጉሱን ፈሩ፣ ይላል ከዚህ አንጻር ምንድን ነው የምናደርገው? ኢሳ ብኑ መርየም አለ ሰላም የትንሳኤ ቀን መቃረቢያ ላይ ይመጣና ና በረሰላ ላ ሰለም ሸሪያ ለአርባ ዓመት ያክል ያስተዳድራል ወይም ደግሞ ሸሪያውን ያሰፍናል ያለን ሸሪያ ያሰፍናል። ከዛ በኋላ አሁን ጥያቄው የሚሆነው ምንድን ነው፣ ኢሳ እንዴት ሳይሞት ሊቆይ ይቻለ የሚለውን ነገር ደግሞ ወደ ኢድሪስ ምናምን ነገር ወደ ሄኖክ አምጥቼ ምሳሌ እንዳስረዳው ነበር። አሁን አንዳንድ ሰዎች ይጠይቃሉ። ኢድሪስ ማለት ኢሳ ሳይሞት ማድረጉ ለምንድን ነው ስፔሻል ያደረገው? አያደረገውም። እሱ ያለ ምርጫ ነው። ለምሳሌ ኢድሪስ የሚባሉ ነቢይ በሶስት መርየም ምዕራፍ 19 ቁጥር 57 ላይ በመጽሐፍ ውስጥ ኢድሪስን አውሳ ይላል ኢድሪስ ማለት አስተማሪ ማለት ነው በአረብኛ ሃኑክ ነው ስሙ የአረብኛው ማለት ነው ወይም ደግሞ ሄኖክ ይባላል ስሙ ወደ ከፍተኛ ስፍራ ወሰድ ነው ይላል ለምሳሌ ማለት ወደ ከፍተኛ ስፍራ ተወሰደ ነው ረሱላህ ሰለላሁ ዐለይሂ ወሰለም ሚራጅ ላይ ኢድሪስን አግኝተውት ነበር ራሱ አላም ከፍተኛ ስፍራ የተባለው ይሄ ነው ብሎ ነግሯቸዋል ሰማይን ማለት ነው ይሄ ኤግዛምፕሎችን ላመጣለስ ነበረ ሌላ ሰው አስገቡ እሺ ቦታ ራሱ አልጠበቀውም። መልስ ከስር ከስር ሲሰጠው ተመልሶ ልኛል አለ ማለት ነው። ገብቷቸዋል። ዙሪያው የሚሽከረክረው እኔ ደግሞ አንዱ ቦታ ላይ እያስረገጥኩኝ ነው የምነግረው እና የአፓርት አልተመቸውም። ለዛ ነው አፋፉ ላይ ቆሜ መልስ ያሳጠዋለሁ ብሎ ነበር ያሰበው ነበረው። ተናዷል ለዛ ነው ስትመልስለት ስትይ ወየ በላይ ኮሜንቶችም እየተጻፉ ነው ዋን ሚሊዮን ቻሌንጃል ዋን ሚሊዮን ፎሎ ፎሎ ከአንድ ሺህ በላይ ሰዎች አላችሁ ዋሂዶን ፎሎ አድርጉት ኡስታዝ ወሂድን ፎሎ አድርጉና የኢስላሚክ አፖሎጀቲክ የሆነ መስመር አለ ተቋም ነው ወሂድ ሲባል ሰው አደለም ኡስታዝ ወሂድን እንደ ወንድማችሁ ብታዩ ብቸኛ አይደለም ተቋም ነው ተቋም ስለሆነ ፎሎ አድርጉት፣ ፎሎ ላይክ አድርጉና ያለ ቪዲዮ የጫነ ቪዲዮ አለ በውስታት ወሂድ በኩል። እኔም ፕሮፋይል ላይ ብትገቡ አለ ወሂድ አቅመተ እስላም የሚል ተቋም አለ። በኡማት ደረጃ ኮንፈረም የተደረገ ተቋም ስላለ ያንን ሁሉ እያያችሁ ሪፖስት አድርጉት፣ ላይክ አድርጉት፣ ሼር አድርጉት። ተቋም ነው። ኡስታዛችን አንድ ሰው አይደለም ግለሰብ አት። አላህ ነው ስራ እየሰራ ያለው። ሰባ እሱ ተቋሙን ሰፖርት ማድረግ ትልቅ ቁም ነገር። በምትችሉት በዱዓ ሰፖርት አድርጉ፣ ሼር በማድረግ ሰፖርት አድርጉ። ማህበር መግባት ከፈለጋችሁ ማህበር ማለት አባል ሆናት ወርሃዊ በሆነ ክፍያ አባል ሆናቱ መግባት ከፈለጋችሁ፣ ይህንን ማስታወቂያ እየሰራ ነው። ብዙዎቻችሁ አሁን በዛ ስላላችሁ ነው እንጂ ከዚህ በፊት እየተናገርን ነውና አባል መሆነ ከመቶ እስከ ሁለት መቶ ሶስት መቶ እያላችሁ ከዛ በላይ እኛ አናግዳችሁ። ወርሃዊ ክፍያ የተጎዱ ሰለምቴ ወንድሞቻችሁና እህቶቻችሁን እርማውን ማገዝ የምትፈልጉ በዚህ ተቋም ስር ሬጂስተር አድርጉ። ኦፊሻል የሆነ ሬጂስትሬሽን መስመር አለ። እነስ ሚዞን፣ እነ ዛህሩን እንደገና የውስታ ዘሂድን ቴሌግራም ኮኔክት በማድረግ መልስ ማግኘት ይችላላችሁ ቶሎ ላይክ ላይክ አድርጉና ኮኔክት አድርጉ። ውስታ ዘሂድ ጋራ ወሰላሙ አሌይኩም ወራመቱላህ። ዋአለይኩም ሰላም ራምት ላይ ወበረካቱ። እንግዳ ገብቷል። ፎሎ አርጉ፣ በቃ ፎሎ አርጉ። ፎሎ ያደርጋችሁ ሶ ሶስት ሶስት ሶስት ሰዓት ውስጥ አድሞ ማይዲር ነው መጀመሪያ የገባው እሱ ነው። እንግዳ እኔ እንኳን ሙስሊም ናይ ሰላም ልበላችሁ ብዬ ነው ያስተው ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ፣ ወሰረቱር በቃ ሶስተኛው አንቀጽ ላይ ያለውን ለምሳሌ ምትክን ምትክን አድራጊ ነኝ ሲል መጀመሪያ አደምን ከመፍጠሩ በፊት ሌላ ፍጡራን ነበሩ ወይስ ቅድም አንተ እንዳልከው የሚዋለድ ለማለት ፈልጎ ነው? ይመልስልኝ። ነተካካት። ሙስሊም ነህ? ሙስሊም ነህ? አዎ፣ አዎ፣ አዎ መተካካት የሚለው እና የሚያስይዘው ምትክን አድራጊ ነው የሚለው ከሊፋ የሚለው ነገር መተካካት ነው። አንዱ ዘር ሲሆን ሌሎች ሰዎች ምንላሉ? ይህን አንቀጽ ከዛ በፊት ነቢዩ አደም ከመጣታቸው በፊት ሌላ ፍጡራኖች ነበሩ። ተፍሲር እንደዚህ አይነት ተፍሲር አለ። ግን አንተ ማድረግ ያለብን ምንድን ነው? ለመረጃ እንዲሆን ማለት ነው። ደሊል የሆነ ቁርአናዊ እና አዲሳዊ ደረጃዎች እንዲመጡልህ ማድረግ ያለብን መተካካት በሚለው ያዘው እና መተካካትን አድርጋለሁ በሚለው ያዘው እሱ ነው የሚጠቅምህ። ራሱ ማለት ሱረቱ በቀራ ምዕራፍ ሁለት ቁጥር ሰላሳ ላይ እኔ በምድር ላይ ምትክን አድራጊ ነኝ ሲል አላ። መተካካት ነው ቤቱ ጋር ታገኘዋለ። በሱረቱ ምዕራፍ ስድስት ቁጥር አንድ መቶ ስልሳ አምስት ላይ ታገኘዋለ። ያ እርሱ በምድር ምትኮችን ያደረጋችሁ በሰጣችሁ ጸጋ ሊፈትናችሁ፣ ከፊሉም በከፊሉ ላይ በደረጃዎች ከፍ ያደረገ ነው እያለ ይናገራል ማለት ነው። በሱረቱ ሙልክ ምዕራፍ ስልሳ ሰባት ቁጥር ሁለት ላይ የትኛው ስራችሁ መልካም እንደሆነ ሊፈትናችሁ ሞትና ህይወትን የፈጠረ ነው ይላል። ስለዚህ ኒውሴዮ ከአምሳ ውስጥ ያደርግ ፖሊሲን ደግሞ ዲዳውት ያደርጋል። ትውልድ በመሄድ ትውልድ በመቀጠል በመተካካት ሲስተሙን የምዘረጋው ራሴን እያለ ነው አለ። እና በዚህ ያዘው። በርታ አና በርታ። የምትፈልጉ ወገኖች ቅዱሳኖች ካላችሁ አንድ ቁጥር ላኩ፣ ማለት አንድ ቁጥር ጣፉ እያሱ አይገባም። እያሱ ሳይሆን ስርዓት ያለው ሰው ነው ብዬ ነው። አልጀበርቲ መናገር እንደሆነ አንተ ከብዳይ ነው እንጂ ውስታዚያው ስለምትቆጣ ከአንተ ጋር እየሆኑ ሲወርዱ ቅድም ነበር ላፈርጦ ነበሩ ተፍርጠው መራ ጅብሪል ሙስሊም ነው መሰለኝ። አልጀበርቲ መናገር የፈለከው ነገር አለ መሰለኝ። አንድ ቁጥር ስፋ ጅብሪል ወየ ወያ ወያ ወይ አሰላሙ አለይኩም ማለት ነው። ወይ ደህና ናቸው። ናቅፋ ኡስታዝ ናቅፋ ኢትዮጵያዊ አይደለም የቤቲ ጓደኛ ነው እና በጣም ስለ እስላም ነገር ያውቃልና አናግሩት። ማለት አማርኛ ተናጋሪዎች አስገባልኝ። ሌላ ቋንቋ ሌላ አለ የራሳቸው ግሩፕ አላቸው። ዘይዱ አረብኛ እንግሊዝኛ፣ የሚፈለግትን እንኳን እንኳን እንት ይሁዳውን የአማርኛ ፕሮብለም። እሺ አማርኛ አይችልም። ማ አይችልም። ትግርኛና እንግሊሽ ነው የሚናገሩ። ማለት ትግርኛ አረግቡ። ትግርኛ ያጉሩቆች አሉ እዛ ወሰዳቸው አቢ ጃክ። እሺ ሙስሊሞች የምትገቡ ጥያቄ የምትጠይቁ ከሆነ እስልምና ላይ ካልሆነ እንትን ቢዚ ያታርጉት መስመሩን ክርስቲያኖች ጥያቄም ካላችሁ መወያየትም የምትፈልጉ ከሆነ መድረኩ ክፍት ነው። ካልሆነ ደግሞ ኡስታዝ እነሱ ራሳቸው ቤት የሚያነሱትን ሀሳብ እኛ እንጠይቃለን፣ ታስረዱናላችሁ። ይቻላል። የግድ እነሱ መግባት አለባቸው። እነሱ እድሉን ቢሰጣቸው ጥሩ ነው። መጫዋ ደንብ ቢጠይቁ ጉያዩ ይችላሉ። ራይት አላቸው። እሺ ማንማሽን ውስታዝ ሂድ አሰላሙ አሌይኩም ባለፈው ጊዜ ጥያቄ አንስቼ ነበረ። ስለ ስለኤዮናይት የሚባሉ ስለወረቃ ምናምን አንስቼ ነበረ፣ ግን በዘሴምታይም አሁን ቅድም ክርስቲያን ወንድማችን ያነሳው አይነትም ሳ ሲመለስ የነቢያችን ለ ለም አ ላም ሲመለስ በእሳቸው ተከታይ ሆኖ ነው ወይንስ ከማዕረጉ እንደ ነብይ ነው ወይስ ተከታይ ነው የሚል እኔም ራሴ አንስቼ ነበረ። በጭንቅላቴ ሲመላለስ ተመላሽ ስለሆነ ሊወስን ለፍትህ ሲመለስ የአይነት ጥያቄዎች እኔም ውስጥ ተመላልሶ ትንሽ ጥያቄውን አንስቸው ነበረ በማዕረጉ በነብይነቱ ነው የሚመለሰው ወይስ ከዛ በኋላ ከነቢዩ በኋላ ስለመምጣቱ ስለሚመጣ ያው በቃ ተከታይ የነቢያችን ተከታይ ሆኖ በዛ ላይ ኢምፖዝ የተደረገ እንደ በተለይ ትልቁ ፊትና እንደ አላህ ኢምፖዝ የተደረገ ፐርሰንስ ፖዝ ስለተደረገ የእሱ ሬዚውም አድርጎ ያንኑ እንትን ማን መሆኑንና እንደገና እንደ ነብዩ የእሳቸውን ተከታይ ሆኖ እራሱን ሊያብራራ አርጎ አርጌ የወሰድኩት አይነት ነበረ፣ እንዲሁ በራሴ አስተሳሰብ ማለት ነው። ራሱን ሊያብራራ እንደ አላህ ኢንፖስት ላደረጉት ሰዎች በነበረበት ጊዜ እና ከሄደ በኋላ እነ ጳውሎስም የሆኑ ይችላሉ፣ ሌሎችም ያንን ነገር ራሱን ሊያብራራና በራሱ አንደበት ለተቀረው ማህበረሰብ በቃ እኔ የአላህ ባሪያ ነኝ፣ አሁንም ደጋግሜ ይናገራለሁ፣ በስሜ የተነገደውን ያንን ለዛም ሲባል ፖዜ ተደረገ፣ ሬዚውም አድርጎ ተመልሶ ይህንን ነገር ሊያሳልጥ የሚመለስ አድርጌ የወሰድኩት ነገር ነበረ። እስኪ የበለጠ በተረጋጋ መንፈስ ኡስታዝ ወሂድ አካል አስቸገርኩ። ሂድበት እኮ እንደዛም እኮ ነው። አንደኛው ራሱ ከፍ ያደረጉትን ክርስቲያኖች፣ ዝቅ ያደረጉትን አይሁዳያኖች፣ በአጠቃላይ ስለ እሱ አይደንቲቲ ትክክለኛውን ማንነት በኢስላም እንደነበረ አሳምኗቸው እስልምና ብቻ ሃይማኖት ኖሮ ሌሎች ሃይማኖት እንዳለ ይጠፋሉ። ረሱ ላ ሰለም ሲነግሩን ምንድን ነው ያስቀመጡለት? በሀዲስ ላይ ማለት ነው። በተቀመጠ ነገር የመሬም ልጅ ኢሳ በመካከላችሁ በሚወርድበት ጊዜ እንዴት ትሆናላችሁ? እርሱ ሰዎችን በቁራን ይፈርዳል እንጂ በኢንጂል አይፈርድም ብለዋል። ሌላ ቦታ ላይ ደግሞ በመካከላችሁ የመሬም ልጅ በወረደ ጊዜ እንዴት ትመሰክራላችሁ ታደርጋላችሁ ብሎ ካሉ በኋላ